ሄርሜላ እንግዲህ ከአብርሃም ጋር ለመኖር እንዳሰበችና በጣም ብዙ ነገሮችን እንዳሰበች ያንን ነገር የሚገልጽ እንግዲህ በሶሻል ሚዲያ በስፋት ማለት ይቻላል እንግዲህ እያወራች ትገኛለች። በተለይ እንግዲህ በቲክቶክና በኢንስታግራም ገጿ እጅግ በጣም ብዙ መልእክቶችን ለአብርሃም እያደረሰች ትገኛለች። በዚህ ጉዳይና እንግዲህ በተለይ ስለ ሩታ እጅግ በጣም ብዙ ሰዎች ስትጠይቁ ነበረ። ምን ላይ ደረሰች የሚለውን ነገር እንግዲህ ለማወቅ ትፈልጋላችሁ። እንግዲህ በዛሬ ዕለት ያገኘሁት መረጃ ወደ ቤተሰብም ለመሄድ እንደወሰነችና ወደ እናቷ ቤትም እንግዲህ ለመሄድ ዝግጅት እያደረገች እንደሆነ ያንን ነገር ሰምተናል። በዚህ ጉዳይ ላይ እንግዲህ አዲስ ቪዲዮ ስላለ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ያልሆናችሁ እንደተለመደው ቪዲዮችን ላይክ አርጉ፣ ሀሳብ አስተታቸውን ኮመንት ስራ አስቀምጦልን ወደ ጉዳያችን እንግዲህ በሰሞኑ በተለይ በጣም ብዙ ሰዎች አዝናቸዋል። በተለይ በአብርሃምና በሩታ ዙሪያ እጅግ በጣም ብዙ ነገሮች ተከስተዋል። በተለይ አብርሃም እንግዲህ የፍቺ ወረቀት ከፈረመ በኋላ እጅግ በጣም ከባድ ጊዜያትን እያሳለፈ እንደሆነ ያው ቪዲዮ በደንብ ሰርቶ እንግዲህ በትላንትናው ዕለት ለቆ ነበረ። በተለይ እንግዲህ በጣም በሚያሳዝን ሁኔታ ከቤትም ወጥቶ ያው እንግዲህ እንዳያችሁት ከሆነ አልጋ ነገር ይዞ እንግዲህ ቪዲዮ ላይ እንዳያችሁት በጣም ስቃይ ውስጥ እንዳለና እጅግ በጣም ከባድ ጊዜ እያሳለፈ እንደሆነ በትክክል ሲናገር ነበረ። እንግዲህ በጣም በሚገርም ሁኔታ ያው ሩታም ጠፍታለች። ሰሞኑን ምን ላይ የደረሰች በጣም ብዙ ሰዎችን ማለት ይቻላል በዚህ ጉዳይ ላይ እየጠየቃችሁ ትገኛላችሁ። በተለይ የሩታ ጉዳይ እጅግ በጣም አሳሳቢ ሆኗል። የሩታ የፍቺ ጥያቄ እንግዲህ በተለይ አብርሃም ከፈረመ በኋላ ወደ ፍርድ ቤት አስገባች ወይስ አላስገባችም? ምን ላይ ደረሰች? የሚል ነገር እንግዲህ በጣም ብዙ ሰዎች ማለት ይቻላል እየጠየቃችሁ ትገኛላችሁ። እሱ ብቻ አይደለም፣ እንግዲህ ሩታም የወሰነችው ትልቅ ውሳኔ አለ። እንግዲህ ያው በጣም ያው እየገፋ ስለሆነ በተለይ የእርግዝና ሁኔታዋም እንግዲህ እንደምታውቁት ለመውለድም እየተቃረበች ስለሆነ ወደ ቤተሰብ እንግዲህ ለመመለስም እንግዲህ ዝግጅት እያደረገች እንደሆነ መረጃ ደርሶናል ማለት ነው። በተለይ በትላንትናው እለትም እንግዲህ የእናትየውም አንድ መልእክት ነበረ፣ ወደ ቤቷ ወይም ደግሞ ወደ እናቷ ቤትም እንዲ እንድትመለስ ያንን ነገር እንግዲህ አንስቶ ሲናገሩ ነበረ። እንግዲህ በጣም በሚገርም ሁኔታ ነገሮች በጣም በፍጥነት እየተካሄዱ ነው። በተለይ እንግዲህ አብርሃም ያደረጋቸው እጅግ በጣም ትልቅ ስህተትም ስለሆነ ነገሮች ሁሉ በጣም ተወሳስበዋል። በዚህ ሰዓት እንግዲህ ማንም ሰው ሊፈታ ማይችል ነገር ውስጥ ገብተዋል ማለት ነው አብርሃም። እሱ ብቻ አይደለም በጣም ሁላችንም እንግዲህ ሲያስጨንቅ የነበረው የሄርሜላ ጉዳይ ምን ላይ ደረሰ? በተለይ እንግዲህ ሄርሜላ ጠፍታ ነበረ። ወደ አብርሃም ደግሞ ለመመለስ ዝግጅት እያደረገች እንደሆነ እንግዲህ በቲክቶክ አካውንቷ በተለይ በኢንስታግራምም በደንብ ስትናገር ነበረ። እንግዲህ ካሁን በኋላ ከአብርሃም ጋራ መኖር እንደምትፈልግና ከአብርሃም ጋራ ሕይወቷን ማሳለፍ እንደምትፈልግ በተለይ በዚህ ሰዓት አብርሃም በጣም እየተጎዳ እንደሆነ እንግዲህ በተደጋጋሚ ማለት ይቻላል ስለሱ ጉዳይ በደንብ ስታወራ እንደነበረ ሰምቻለሁ። እሱ ብቻ ሄደ አይደለም እንግዲህ ሄርሜላ ያቀደችው በጣም ብዙ ነገር አለ። በተለይ ለሷ ደስታና እጅግ በጣም የማጠብቀው እንግዲህ ትልቅ ትልቅ ውጤት ሆኖላታል ማለት ነው። ምክንያቱም እንግዲህ የአብርሃምና የሩታ ጉዳይ በፍቺ ያልቃል ብላ በጭራሽም አላሰበችውም ነበረ። እንግዲህ አብርሃምን እንደምትፈልገው ከዚህ በፊትም በተደጋጋሚ ስናወራ ነበረ። እንግዲህ አብርሃም ይህንን ነገር በፍጹም በፍጹም ሊረዳት አልቻለም። ያንን ነገር እንግዲህ በደንብኛ ደግሞ ስንናገር ነበረ። ሄርሜላ እንግዲህ ያሰበችውን ለማሳካት እጅግ በጣም ጥሩ ጊዜ ላይ እንደሆነች እንግዲህ በተደጋጋሚ እየሰራች ትገኛለች። በተለይ ቲክቶክ አካውንቷ ላይ የተለያዩ ቪዲዮዎችን እየለቀቀች በተለይ አብርሃምን እንግዲህ እያጽናናች፣ ካሁን በኋላም ለሱ እንደማታንስና ከሱ ጋር መኖር እንደምትፈልግ ያንን ነገር በድጋሚ እያነሳች ትገኛለች ማለት ነው። በዚህ ጉዳይ ላይ እንግዲህ ሩታ ምንም አላላችም። ምክንያቱም እንግዲህ ያው እንደምታውቁት ሁላችንም ከቪዲ ሚዲያ ላይም ገለል ማለት ፈልጋለች። በዚህ ሰዓት ሚዲያ ላይ ቀርባም ብዙ ነገሮች ማውራት አልፈለገችም። ያለውን ነገር ጨራርሳ ወደ ቤተሰቧ ለመመለስ እንደወሰነች ነው እንግዲህ በብዛትም ሲወራም የነበረው። እሷም እንግዲህ ያሰበችው ያን እንደሆነ ሰምቻለሁ። እጅግ በጣም በጣም በሚያሳዝን ሁኔታ እንግዲህ በጣም ብዙ ነገሮች ተከስቷል። በተለይ የአብራም ስተት እጅግ በጣም ከፍ ብሎ ታይቷል ማለት ነው። በተለይ በትላንትና እለት እንግዲህ እጅግ በጣም በሚገርም ሁኔታ ደግሞ ጸጸት ውስጥ እንደገባ እጅግ በጣም ከባድ ስሜት እያሳለፈ እንደሆነና ወደቤቱ ወደ ቤቱ መመለስም እንደከበደው ነው እንግዲህ በደንብ አድርጎ ሲናገር የነበረው። ምክንያቱም እንግዲህ ወደ ቤቱ ሲመለስ በጣም ብዙ ትውስታዎችን እንደሚቀሰቅስበትና በዛን ሰዓት እንግዲህ እራሱን መሆን እንደማይችልና እጅግ በጣም ጭንቀት ውስጥ ስለሚገባ ያንን ነገር እንግዲህ መቻል ስላቃተው ወደ አልጋ መያዝ ወስኗል ማለት ነው። በዚህ እስከመቼ እስከ መቼ ድረስ ይቀጥላል የሚለው ነገር ደግሞ አብዛኛው ሰውም እያነሳ ይገኛል። እንግዲህ ነገሮች በጣም ተወሳስቧል። በተለይ የሄርሜላ ጉዳይም እጅግ በጣም አሳሳቢ ነው። በተለይ ደግሞ የሩታ ጉዳይም ያው ምንም አዲስ ነገር ስለሌለ አብዛኛው ሰው ማለት ይቻላል ሩታን በጣም እየለመኗት ይገኛሉ። እንግዲህ እንደሚታወቀው በተለይ አብርሽም ይሁን እንግዲህ ሩታ እንደዚህ አይነት ውሳኔ ላይ ለመድረስም የወሰኑበት ምክንያት አግባብም እንዳሉ ሆነ በደንብ እናውቃለን። በተለይ እንግዲህ የቤተሰብ ውሳኔ ሳይከበር ቀርቷል ወይም ደግሞ ቤተሰብ ጋራ ሳይወያዩ ቀርቷል የሚልም በጣም ብዙ ሰው አንስቷል። በተለይ እንግዲህ በእኛ ቻናል እጅግ በጣም ብዙ ጊዜ ማለት ይቻላል በዚህ ጉዳይ ላይ ቪዲዮ ስንሰራ ነበር። በተለይ እንግዲህ እንደሚታወቀው በአብራም እና በሩታ ጉዳይ ላይ እጅግ በጣም ብዙ ቪዲዮዎችን ሰርተናል። ምክንያቱ ደግሞ እንግዲህ ያው እንደምታውቁት እጅግ በጣም ብዙ ጊዜ አብሮ አሳልፈዋል። በተለይ ሩታና አብሮ ዮራም እጅግ የማይረሱ ጊዜያትን አብሮን ስላሳለፉ አብሮ እንዲሆኑ ከፍተኛ ጥረት ስናደርግ ነበረ። እንግዲህ በጣም በተደጋጋሚ ማለት ይቻላል በዚህ ትዳራቸው መሀል በጣም ብዙ ሰዎች ይገባሉ። በተለይ ሶስተኛ ሰው ገብቶ ህይወታቸውን እያበላሸ ይገኛል ብለን በተደጋጋሚ ለአብርሃምም ለሩታም መልእክት ስንልክ ነበረ። እሱ ብቻ አይደለም። በጣም የሚገርማችሁ እንግዲህ በስተመጨረሻም ቢሆን መታረቅ እንደሚችሉ እንኳን በደ በደንብ ተናግረ ነበረ በተለይ በጣም ብዙ ጥረቶች እንደነበሩ የሮቤል ጉዳይም እጅግ በጣም ብዙ ነገሮችን ሲያደርግ እንደነበረ በስተመጨረሻ እንግዲህ ሩታ በዛ አቋማም እንደጸናች እጅግ በጣም በሚገርም ሁኔታ በተለይ ቤተሰብ ሳይወያይበት ወይም ደግሞ እነጋሽዬን እንግዲህ በደንብ ታውቃላችሁ እነጋሽዬ እንኳን መጥቶ ሀሳባቸውን ሳይሰጡበት የሩታ እናትም ወይም ደግሞ ሌሎችም ትልቅ ሰዎችም ሳይሳተፉበት እንግዲህ በራሳቸው መንገድ ብቻ ነው የወሰኑት። በተለይ አብርሃም እና ሩታ በዚህ ደረጃ ፈጥኖ እንደዚህ አይነት ውሳኔ መወሰናቸው እጅግ በጣም ትልቅ ስህተት ነው ብለን እንግዲህ በተደጋጋሚ እኛም ቪዲዮ ስንሰራ ነበረ። በተለይ እንግዲህ ይህም መልእክት በተለይ ለአብርሃም እንዲደርስ ከፍተኛ ጥረት እያደረግን እንገኛለን። በተለይ እንግዲህ ለሱ ቢደርስና ነገሮችን ማስተካከል ቢችል እጅግ በጣም ደስ ይለናል። ምክንያቱም እንግዲህ ነገሮች በጣም ተበላሽቷል። በዚህ ሰዓትም ቢሆን ነገሮች ሊስተካከሉም ስለሚችሉ እድልም ስላለ በተለይ ሩታ ካላስገባች እስከ ዛሬ ድረስ እጇ ላይ ካለ ይሄ ጉዳይ እንግዲህ እነ ሮቤልም ቢሆን ይሄንን ነገር ተቀብሏት በስነ ስርዓት እንግዲህ ነገሮችን ለማስተካከል ቢሞክሩ፣ በተለይ እነዚህ ትልልቅ ሰዎችን በማሳተፍ ትልልቅ ሽማግሌዎችን በመሰብሰብ እንደምንም ብሎ እንግዲህ ሩታንም አብርሃምንም

ቁጭ በሉ ብሎ እንግዲህ በደንብ ቢነግሯቸው የተሻለ ነው ብለን በተደጋጋሚም እያወራን ነው። አሁንም ያንን ነገር ለማንሳት እንወዳለን። ምክንያቱም እንግዲህ ያው እንደምታውቁት መሀላቸው ልጅ አለ። ልጁ እንግዲህ ያው ያለ አባትም ማደግም ስለሌለበት በተለይ አብርሃም በሌለበት ቦታ ልጁን እንዴት ታሳድጋለች የሚልም ትልቅ ጥያቄ ስለነበረ ያንን ነገርም ለመመለስ እንዲመች ትልቅ ሰዎች በተለይ በእድሜ ገፋ ያሉት እነሱን እንግዲህ በደም በደንብ ሊሰሙ የሚችሉ እና አብርሃም እንግዲህ በደንብ ሊሰሟቸው የሚችሉ ትልልቅ ሰዎች ቢገኙበት በዚህ እርቅ ጉዳይ ላይ እርግጠኛ ሁኝ የምነግራችሁ ነገር ይሳካል ብዬ አስባለሁ። ስለዚህ ነገሮችን በማስተካከል በማስተዋል ቢሄዱ በእርግጠኝነት ህይወታቸውን መታደግ ይቻላል። ስለዚህ እንግዲህ በዚህ ጉዳይ ላይ አሁንም አረፈደም አንድ መልእክት አለኝ። በተለይ ሁላችሁም በዚህ ጉዳይ ላይ ሼር ብታደርጉ፣ ለነሱም እንዲደርሳቸው፣ በተለይ ለአብርሃም እንዲደርሰው ያንን ነገር ብታደርጉ የተሻለ ነው። ምክንያቱም እንግዲህ አብርሃም ተስፋ ቆርጦ በየጊዜው የሚያወራ ወሬዎች በቃ እጅግ በጣም ተስፋ የሚያስቆርጡ ነገሮች ብቻ ነው እንጂ በደንብ በተግባር እንግዲህ በአክሽን በደንብ ሄዶበት አልሰራም እስከ ዛሬ ድረስ። እንግዲህ በደንብ ስንነግረው ነበረ። በጋሽዬ ጉዳይም እጅግ በጣም ብዙ ጊዜ ተናግረን ነበረ፣ ጋሽዬ ቢመጡ ሁሉም ነገር ሊስተካከልም ይችላል፣ በጣም ብዙ ነገሮች ይቀልሃል ብለን እንግዲህ በደንብ ስንናገር ነበረ። እንግዲህ አብርሃም አሁንም ቢሆን ያው ጊዜ ይኖራል። በዚች ጊዜ ውስጥ ቶሎ ተጠቅመ ነገሮች ሳይባ ባሱ እሷም እንግዲህ የፍቺ ጥያቄውን የተፈረመውን በሙሉ ወደ ፍርድ ቤት ሳታስገባ ነገሮችን ቶሎ ብለ እንግዲህ በጋሽዬም በሩታናትም ሁሉም ነገር ቶሎ ብታስተካክል እድል ይኖራል። ስለዚህ እንግዲህ በዚህ ጉዳይ ላይ በጣም በጣም ሲሪስ ሆነ ብትሄድበት የተሻለ ነው። ጥሩ ውጤትም ልታገኝ ትችላለህ ብዬ ነው እማስበው። ለልጅ በተለይ የምታሰብ ከሆነ በዚህ ሰዓት ይሄ ብቻ ነው ምርጫ። ስለዚህ እንግዲህ የቻልከውን ብትሞክር የተሻለ ነው ብዬ ነው የምመክር። እንግዲህ ፈጣሪ ደግሞ ከጎን ይሁን ሁሉም ነገር እንዲረዳ ጸሎት እናረግላለን። አብርሃም ሁሉንም ነገር እንግዲህ ከልብ ካደረግ ይስተካከላል ብዬ አስባለሁ። እንግዲህ በተለይ ለዚህ ቻናል አዲስ ኮናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ያልሆናችሁ እንደተለመደው ቪዲዮችን ላይ ካርጉ ሀሳብ አስተያየታችሁን ኮመንት ስር አስቀምጦልን በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።